የሰው ልጅ ወደዋለኝ እንጂ ይወደኛል ብሎ በእርግጠኝነት መናገር አይቻልም። ነገር ግን በአብዛኛው ሰው የሚወደዱ የሚፈለጉ ጥቂት ሰዎች አሉ። እነዚህ ሰዎች የሚወደዱትና የሚፈለጉት ምርጥ አቋም ስላላቸው አይደለም፣ ወይም ደግሞ የሚያምር ተክለ ሰውነት ስላላቸው አይደለም፣ ወይም በመልካቸው አይደለም። ነገር ግን እነዚህ ጥቂት ሰዎች በአብዛኛው ሰዎች የሚወደዱ፣ እነዚህ ጥቂት ሰዎች የሚወደዱትና የሚፈለጉት የራሳቸው የሆነ አቋም ስላላቸው ነው። በዛሬ ቪዲዮ እነዚህ ተወዳጅ የሚባሉ ሰዎች በጭራሽ የማይደራደሩባቸውና የማያደርጓቸው ስድስት የግል አቋማቸውን እንመለከታለን። ከነዚህ ስድስት አቋማቸው ውስጥ እናንተ የእናንተ አቋም የትኛው እንደሆነ ቪዲዮን ከጨርሳችሁ በኋላ ኮመንት አድርጉልኝ። አላችሁ ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻና ዲስኩ ናችሁ ሰብስክራይብ በማድረግ ና፣ የደወል ምልክቱን በመጫን ጆይን ማድረግ አትርሱ። ቪዲዮ ደግሞ ለብዙ ሰዎች አልጎሪዝም እንዲለቅ ማለት ነው ላይክ በማድረግ ቪዲዮን እንጀምራለን። በቀጥታ ወደ ጉዳያችን፣ ተወዳጅና ተፈላጊ እንዲሁም ደግሞ በብዙ ሰዎች የሚወደዱ ሰዎች በጭራሽ ከማያደርጓቸው ስድስት ነገሮች ውስጥ የመጀመሪያው በአሉታዊነት ላይ መሳተፍ ወይም ደግሞ ኢንጌጂንግ ኢን ኔጌቲቪቲ ማለት ነው። አሉታዊ በሆኑ ሀሳቦች ላይ በጭራሽ የሚሳተፉ ሰዎች አሉ። ይሄ ኔጌቲቭ በሆኑ ሀሳቦች ላይ የሚሳተፉ ሰዎች አሉ። ይሄ ኔጌቲቭ የሆኑ ሀሳቦች አሉታዊ የሆኑ ሀሳቦች በተለያዩ አይነት አጋጣሚዎች ማለት ነው ሕይወታችን ላይ ሊመጡ ይችላሉ። ለምሳሌ ስራ ቦታ ላይ እነዚህ አሉታዊ የሆኑ ሀሳቦች ሊመጡብን ይችላሉ። ወይም ደግሞ ከትምህርት ቤት ሊሆን ይችላል። ወይም ደግሞ ካለፈው የሕይወት ልምዳችን ሊሆን ይችላል። ሰፈር ላይ ጓደኞቻችን፣ ብቻ በተለያየ አጋጣሚ ማለት ነው አሉታዊ የሆኑ ሀሳቦች ኔጌቲቭ የሆኑ ሀሳቦች ወደ ህይወታችን ይመጣሉ ማለት ነው። ነገር ግን የዛኔ እንዴት ነው ከነዚህ አሉታዊ የሆኑ ሀሳቦች ጋር ምንድን ነው የምናደርገው? ወይም ደግሞ እንዴት ነው እነዚህን አሉታዊ የሆኑ ሀሳቦችን ማኔጅ የምናደርጋቸው? እንዴት ነው ኮንትሮል የምናደርጋቸው? እነዚህ ተወዳጅ የሚባሉ ሰዎች ይሄንን ጠንቅቀው የሚያውቁ ሰዎች ናቸው። አሉታዊ የሆኑ ሀሳቦች ወደ ህይወታቸው በተለያየ አጋጣሚ ሲመጡ እነዚህን እንዴት ብሎክ ማድረግ እንዳለባቸው፣ እንዴት መገደብ እንዳለባቸው ጠንቅቀው የሚያውቁ ሰዎች ናቸው። እስኪ እናንተ ራሱ ቆም ብላችሁ አስቡ። ፖዚቲቭ የሆነን ሰው ነው ወይስ ኔጋቲቭ የሆነ ሰው የምትወዱት? አዎንታዊ ወይስ አሉታዊ የሆነን ሰው ነው የምትወዱት ማለት ነው። ሁልጊዜም ቢሆን ስለ በታችነት የሚያወራ ሁልጊዜም ቢሆን ይቻገር ወዴት ይሄደሽ ነው የሚል ሁልጊዜም ቢሆን ኔጋቲቭ የሆነ ነገር የሚያወራ ሁልጊዜም ቢሆን ስለ ፍርሃት፣ ስለ ውድቀት የሚያወራ እንደዚህ አይነት ሰው ነው የምትወዱት ወይስ ሁልጊዜም ቢሆን ፖዚቲቭ የሆነ አዎንታዊ የሆነ ስለ ለውጥ የሚያስብ ስለ ስኬት የሚያስብ ስለ መሻሻል የሚያስብ ስለዚህ አይነት እንደዚህ አይነት ሰው ነው የምትወዱት? ራሳችሁን ጠይቁ። ስለዚህ አዎንታዊ የሚባሉ ሰዎች እንደዚህ አይነት ሰዎችን የሚወዱ ሰዎች ናቸው ተወዳጅ የሚባሉ ሰዎች ማለት ነው። ስለዚህ አሉታዊ የሆኑ ሰዎች ወደ ህይወታቸው ሲመጡ ማለት ነው እንዴት ከነሱ ጋር ጊዜ ማሳለፍ እንዳለባቸው ጠንቅቆ የሚያውቁ ሰዎች ናቸው ማለት ነው። ኢቭን አሉታዊ የሚባሉ ሰዎች ህይወታቸው ላይ ራሱ ብዙ ጊዜ አይገኙም ማለት ነው። ነገር ግን በተለያየ አጋጣሚ ያው ሰዎች በህይወታችን ላይ ወደ ህይወታችን ሊመጡ ይችላሉ። ለምሳሌ ቤተሰብ ላይ ወይም ደግሞ ከህይወታችሁ ቆርጣችሁ ማጥሏቸው ሰዎች አሉ። ይሄ የማይካል እውነታ ነው። ነገር ግን በዚህም ሆነ በዛ ማለት ነው አሉታዊ የሆኑ ሀሳቦችን የሚያመጡ ሰዎች ከሆኑ እነዛን እንዴት ማኔጅ ማድረግ እንዳለባቸው ጠንቅቆ የሚያውቁ ሰዎች ናቸው። ስለዚህ ከአሉታዊ ይልቅ አዎንታዊ ላይ የሚያተኩሩ ሰዎች ናቸው ማለት ነው። ሁልጊዜም ለውጥን፣ መሻሻልን፣ ስኬትን የሚያስቡ ሰዎች ናቸው ተወዳጅ የሆኑ ሰዎች ማለት ነው። መጽሐፍ ቅዱስ ላይ የሰው ልጅ የሚያስበውን ነው ይላል ባይብል ላይ ማለት ነው። ስለዚህ እናንተ የምታስቡት ምንድን ነው ነው አሉታዊ ነው ወይስ አውንታዊ ነው የምታስቡት? ውድቀትን እያሰብክ እንዴት ነው ስኬት ወደ አንተ ህይወት ሊመጣ የሚችለው? በእርግጥ ነው ህይወታችን ላይ እኮ ሁልጊዜም ቢሆን ስኬት አለ፣ ሁልጊዜም ቢሆን ደስታ አለም፣ ሀዘን ይኖራል፣ ውድቀት ይኖራል። ሆኖም ግን ማለት ነው የምናስበው ሁልጊዜም ቢሆን አውንታዊ የሆኑ ነገሮችን የምናስብ ከሆነ አትሊስት ከዛ ውድቀት ራሱ ማለት ነው የምንወስደው ትምህርት ይኖራል ማለት ነው። ስለዚህ ይሄንን ጠንቅቆ የሚያውቁ ሰዎች ናቸው ተወዳጅ የሚባሉ ሰዎች ማለት ነው። ስለዚህ ምንጊዜም ቢሆን አውንታዊ ነገሮችን የሚያስቡ ሰዎች ናቸው። ፖዚቲቭ ለመሆን የሚወቁ ሰዎች ናቸው። አመስጋኝ የሆኑ ሰዎች ናቸው። ስለዚህ እናንተም ከነዚህ ተወዳጅ ከሆኑ ሰዎች ይሄንን ጸባይ ልትወስዱ ይገባል ማለት ነው። ወደ ቀጣዩ ለፍ። ሁለተኛው እነዚህ ተወዳጅ ተፈላጊ የሚባሉ ሰዎች በጭራሽ የማያደርጉት ነገር ከሌሎች ሰዎች ማረጋገጫ መፈለግ ነው። ወይም ደግሞ ሲኪንግ አፕሮቫል ፍሮም አዘርስ ማለት ነው። ይሄ ነገር ብዙዎቻችንን ወደኋላ አስሮ ያስቀረን ወደኋላ ያስቀመጠን ያስቀረን የዛሬ ዓመት የነበርንበት የዛሬ ሁለት ዓመት የነበርንበት እዛው እንድንቀር የሚያደርገን ነገር ነው፣ ከሌሎች ማረጋገጫ መፈለግ ማለት ነው። ሲኪንግ አፕሮቫል ፍሮ ማዘርስ ማለት ነው። ለምሳሌ እናንተ የምታስቡት ሀሳብ አለ። እናንተ የምታስቡትን ሀሳብ ማለት ነው ሌሎች ሰዎች በዛ ልክ ያንን ሀሳብ እንዲረዱት መጠበቅ የለባችሁም። እናንተ ውስጥ የሚንቀለቀለውን ይሄ በርኒን ዲዘር የሚባለውን ማለት ነው እናንተ ውስጥ የሚንቀለቀለውን ፍላጎት ሌላ ሰው በዛ ልክ ያንን ነገር እንዲያስቡ መጠበቅ የለባችሁም። እናንተ የምታስቡትን ሀሳብ ሌላ ሰው እንዲያስቡ መጠበቅ የሞኝነት ነው። ስለዚህ እናንተን የምታስቡትን ሀሳብ የሚደግፋችሁ ሰው ካገኛችሁ ችግር የለውም የሚደግፋችሁ ነገር ግን ሁልጊዜ ቢሆን ደጋፊ የምትፈልጉ ከሆነ ሁልጊዜ ሰዎች እንዲረዷችሁ የምትፈልጉ ከሆነ ይሄ በጭራሽ ወደኋላ የሚያስቀራችሁ ነገር ነው ማለት ነው። ምክንያቱም ሁሉ ሰዎች ቢረዷችሁ እንኳን ማለት ነው እናንተ ለመርዳት ዝግጁ ላይሆኑ ይችላል ማለት ነው። ኢቭን እንዲሳካላችሁ እንኳን ላይፈልጉ ይችላል ማለት ነው። ስለዚህ ይሄንን ጠንቃችሁ ማወቅ አለባችሁ ማለት ነው። ተወዳጅ ተፈላጊ የሆኑ ሰዎች ይህም እጅግ በጣም ጠንቆ ያወቁ ሰዎች ናቸው። ስለዚህ በጭራሽ በራሳቸው አቋም በራሳቸው ባሰቡት ነገር ማለት ነው ጸንቶ የሚቆሙ ሰዎች ናቸው። እስከ መጨረሻው ዴስቲኒ ድረስ መሄድ የሚችሉ ሰዎች ናቸው ማለት ነው። እናንተ የሆነ ሀሳብ ካላችሁ ያንን ሀሳብ እስከ መጨረሻው ድረስ ከሄዳችሁ፣ የዛኔ ማለት ነው ሲጀመር ሰዎች ባይፈልጉ እንኳን ማለት ነው እናንተ ይረዷችኋል ማለት ነው። ይህን ማወቅ አለባችሁ ማለት ነው። ለፍስፍስን ሰው ማንም አይፈልግም። ጠንካራ ሰው ግን ሁሌም እንርዳ የሚሉ ሰዎች ከጎኑ ይኖራሉ ማለት ነው። ስለዚህ እናንተም ያንን ማድረግ ያለባችሁ ማለት ነው። በራሳችሁ ቆማችሁ በራሳችሁ ሀሳብ ጸንታችሁ እስከ መጨረሻው መታገል ማለት ነው። የዛኔ የሚረዳችሁን ሰው ወይም ደግሞ ሀሳባችሁን የሚረዳ ሰው ማግኘት እጅግ በጣም ቀላል ማለት ነው። ስለዚህ ተወዳጅ የሆኑ ሰዎች ተፈላጊ የሆኑ ሰዎች ይሄን ጠንቅቀው ያውቃሉ ማለት ነው። ስለዚህ በራሳችሁ ሀሳብ ጸንተው እስከ መጨረሻው ይሄዳሉ ማለት ነው። ወደ ቀጣይ ምንድነው? ሶስተኛው እነዚህ ተወዳጅ ተፈላጊ የሚባሉ ሰዎች በጭራሽ የማያርጉት ነገር የአእምሮ ጨዋታ መጫወት ወይም ደግሞ ፕሌይንግ ማይንድ ጌምስ ማለት ነው። ይሄ የአእምሮ ጨዋታ መጫወት ማለት ጸባያችሁን ወይም ፐርሰናሊቲያችሁን መቀያየር ማለት ነው። አንድ ወጥ የሆነ ማንነት የላችሁም ማለት ነው። አንደኛው ጋር ስትሄዱ ውሃናችሁ ሌላኛው ሰው ጋር ስትሄዱ ደግሞ አፈር ናችሁ ማለት ነው። የሆነ የተለያየ አይነት እንደ እስስት ማለት ነው። ራሳችሁን መቀያየር ማለት ነው። ሌላኛው ሰው ጋር ሌላ ናችሁ፣ ሌላኛው ሰው ጋር ደግሞ ሌላ ናችሁ። ይሄ አስመሳይነት ማለት ነው፣ ወይም ደግሞ ሰዎችን ለማታለል መሞከር። ይሄ ማኒፕሌሽን የሚባለው ነገር ማለት ነው። ሰዎችን ለማታለል መሞከር፣ ሰዎች ከእናንተ የበታች እንደሆኑ ማሰብ ማለት ነው። ሰዎችን ሞኝ አድርጋችሁ መቁጠር ማለት ነው። ይሄ ማኒፕሌት የማድረግ ነገር፣ ይሄ በሰዎች ተወዳጅ ያደርጋችሁ ማለት ነው። ምክንያቱም ሰዎችን የምትንቁ ከሆነ እናንተ ሊያከብሯችሁና እናንተ ሊወዷችሁ በጨረሻችሁ ነው። ሰዎች ህምብል ስትሆኑ ትሁት ስትሆኑ ነው ሰዎች እናንተ ሊያከብሯችሁ የሚፈልጉት ማለት ነው። ስለዚህ በጭራሽ ይሄ የማስመሰል ጸባይ ልትላበሱ የሚገባው ነገር አለ ማለት ነው። ስለዚህ የራሳችሁ የሆነ አቋም ማለት ነው የራሳችሁን ፐርሶናሊቲ ሊኖራችሁ ይገባል ማለት ነው። ነገር ግን ሌላ ጋ ስትሄዱ ሌላ ሰው ሌላኛው ሰው ጋ ስትሄዱ ሌላ ሰው ይህ ጸባያችሁን የምትቀያዩ ከሆነ የምትፈልጉትን ለማግኘት ማንነታችሁን የምትቀያየሩ ከሆነ ይሄ ተፈላጊነታችሁን የቀነሰ ይመጣል ማለት ነው። ስለዚህ በጭራሽ ማንነታችሁን መቀያየር የለባችሁ ማለት ነው። እና ሰዎችን መሆኛ አድጋችሁ መቁጠር በጭራሽ የለባችሁ ማለት ነው። ስለዚህ ሰዎች በጣም አጥብቀው የሚፈልጉት አንድ ነገር ቢኖር በህይወት ውስጥ ማለት ነው መከበር ነው። ስለዚህ ሰዎችን በጭራሽ መናቅ የለባችሁ ማለት ነው። ለምሳሌ አንድ ፕሮጀክት ቢሰጣችሁ፣ ያንን ፕሮጀክት አካውንት ተብሎ ናችሁ ሀላፊነት ተሰምቷችሁ ያንን ፕሮጀክት በስትክክሉ ስትሰሩና ስትወጡ ትሁት ሆናችሁ ያንን ስራ ሰሰሩ ነው ሰዎች እናንተ ሊወዱ የሚችሉት እንጂ ብልጣ ብልጥ ሆናችሁ ነገሮችን አለሳልሳችሁ ለማለት ስትሞክሩ ይሄ በጭራሽ ተወዳጅ አደርጋችሁ ማለት ነው። ስለዚህ በጭራሽ ሰዎችን ሰዎች ላይ ይሄ የአእምሮ ጨዋታ ለመጫወት በጭራሽ አትሞክሩ ማለት ነው። ይሄ ማይንድ ጌም ለመጫወት በጭራሽ አትሞክሩ። ሰዎችን ሞኝ አድርጋችሁ ሰዎችን የበታች አድርጋችሁ ለማየት የምትሞክሩ ከሆነ ሰዎች በጭራሽ እናንተን ሊወዷችሁ አይችሉም። ይልቅስ እነሱን ባከብራችሁት መጠን ነው እነሱ እናንተን ሊያከብራችሁ የሚችሉት ለእነሱ ቦታ በሰጣችሁ መጠን ነው እነሱ ለእናንተ ያንን ቦታ ሊሰጡ የሚችሉት ማለት ነው። ስለዚህ የአእምሮ ጨዋታ መጫወት የሚባለው ነገር አስወግዱት። ይሄ ተወዳጅና ተፈላጊ እያደርጋችሁ ይመጣል። ወደ ቀጣዩ እንለፍ። አራተኛው ይሄ እጅግ በጣም ለብዙ ሰዎች በሽታ የሆነ ነገር ነው። እነዚህ ተወዳጅና ተፈላጊ የሆኑ ሰዎች በጭራሽ የማያደርጉት ነገር ንጽጽር ነው። ኮምፒቲንግ ዘምዘር ፊስ ሚስ አዘርስ ማለት ነው። ከሌሎች ሰዎች ራሳቸውን ማነፃፀር ማለት ነው። እኛ ሰዎች ማለት ነው ኢቭን በአንድ ቤተሰብ እንኳን አድገን ማለት ነው የተለያየ አይነት ፐርሶናሊቲ፣ የተለያየ አይነት ማንነት ያለን ሰዎች። ሰዎች ግን ብዙ ጊዜ ማለት ነው ሰዎች ራሳችንን ከሌሎች ሰዎች ጋር ልናነጻጽር እንችላለን። ይሄ ደግሞ እጅግ በጣም መጥፎ የሆነ በሽታ ነው ማለት ነው። ኢማጅን አንተ ያለፍክበት የህይወት መስመር፣ አንተ ያየኸው ነገሮች፣ በህይወት ውስጥ ያሳለፍካቸው ልምምዶች ማለት ነው። ሌላ ሰው ደግሞ እንደገና ሌላ ምህዳር ውስጥ ያለ ሰው ሌላ የህይወት ልምምድ ውስጥ ያለ ሰው ሌላ አይነት ላይፍ የኖረ ሰው ማለት ነው ከዛ ሰው ጋር ራስን ማነጻጸር እጅግ በጣም የማይመስል ነገር ነው። እናንተ ራሳችሁን ከሌሎች ሰዎች በምታነጻጽሩበት ቅጽበት ማለት ነው ሁለት ነገሮች ሊፈጠሩ ይችላል። ወይ ከዛ ሰው የተሻላችሁ ትሆናላችሁ፣ ወይ ከዛ ሰው ደግሞ ያነሳችሁ ትሆናላችሁ ማለት ነው። በዚህም ሆነ በዛ ግን መቼም ቢሆን ራሳችሁን ከሌሎች ሰዎች የምታነጻጽሩ ከሆነ እናንተ በሆነ ነገር ይወጣችሁ ሰው መቼም ቢሆን ሊኖር ይችላል። ይሄ ማወቅ ያለባችሁ ነገር ነው ማለት ነው። ለምሳሌ በገንዘብ ዙሪያ ብናስብ ከእናንተ በገንዘብ የሚበልጥ የሆነ ሰው ይኖራል ማለት ነው። መቼም ቢሆን ገንዘብ ቢኖራችሁ ከእናንተ በገንዘብ የሚበልጥ ሰው አይጠፋም ማለት ነው። በየትኛውም የሕይወታችሁ መስክ ላይ ማለት ነው፣ ከእናንተ የሚበልጥ ሰው አይጠፋም። ይሄም ግልጽ ነው፣ ምንም ጥያቄ የለውም። ስለዚህ ራሳችሁን ሁልጊዜ ኮምፔር የምታደርጉ ከሆነ ራሳችሁ ሁልጊዜ የምታነጻጽሎ ከሆነ ይሄ የግል ጦርነት ውስጥ ትገባላችሁ ማለት ነው። ከራሳችሁ ሁልጊዜ ግጭት ላይናችሁ ናችሁ ማለት ነው። ስለዚህ ሁልጊዜ ከራሳችሁ ጋር እንትጋጫችሁ ሰላም አይኖራችሁ ማለት ነው። ይሄ ውስጣዊ ሰላም የግል ጦርነት ይኖራችኋል ሁልጊዜ ማለት ነው። ስለዚህ ከዛ ጦርነት ራሳችሁን ነፃ ማውጣት የምትፈልጉ ከሆነ ይሄ ንፅፅር የሚባለውን በሽታ ማለት ነው ከራሳችሁ ልታስወግዱ ይገባል ማለት ነው። በራሳችሁ ሳትስፋይ የሆናችሁ ሰዎች ልትሆኑ ይገባል ማለት ነው። ስለዚህ ከዛ ይልቅ ግን ራሳችሁን ካለፈ ማንነታችሁ፣ ካለፈ ታሪካችሁ ምን ያህል አሁን ተችላችኋል፣ ምን ያህል መታችኋል የሚለውን ነገር ማነፃፀር ይኖርባችኋል ማለት ነው። ስለዚህ እነዚህ ተወዳጅ ተፈላጊ የሚባሉ ሰዎች በጭራሽ ራሳቸውን ከሌሎች ሰዎች የሚያነጻጽሩ ሰዎች አይደሉም ማለት ነው። በራሳቸው የረኩ ሰዎች ናቸው ማለት ነው። ስለዚህ ይሄንን ከነሱ ልን ላበሰው የሚገባ ጸባይ ማለት ነው። አራተኛው እነዚህ ተወዳጅ ተፈላጊ የሆኑ ሰዎች በጭራሽ የማያደርጉት ነገር ቢኖር በራስ ላይ መጨከን ነው ማለት ነው። ወይም ክሩዌልቲ ቱ ዋን ሰልፍ ማለት ነው። እነዚህ ተወዳጅ የሆኑ ሰዎች በጭራሽ በራሳቸው ላይ የሚጨክኑ ሰዎች አሉ። ለምሳሌ እናንተ አንድ ነገር ለመስራት ፈልጋችሁ ማለት ነው። ምን ያህል ድረስ ነው ራሳችሁን የምትገፉት ብዙ ጊዜ ለምሳሌ ከመጠን በላይ የሆነን ስራ መስራት ማለት ነው። ከመጠን በላይ ራሳችን ላይ ፕሬሸር ማድረግ ማለት ነው። ለጥሩ ነገርም ሊሆን ይችላል እኮ የሆነ ስራ ለመስራት የሆነ ስራ ቦታም ሊሆን ይችላል። ከመጠን በላይ ራሳችንን ፖሽ ማድረግ ማለት ነው። ምናልባት ለስኬታችን ሊያግዘን ይችላል እ ግን ሄዶ ሄዶ የሆነ ሰዓት ላይ ራሳችንን እየጎዳ ይመጣል ማለት ነው። ኢነርጂያችን እየቀነሰ እየቀንሰ ይመጣል ማለት ነው። በርናውት እያደረግን እንመጣለን ማለት ነው። ነገር ግን ለራሳችን የሆነ እረፍት መስጠት ይኖርብናል ማለት ነው። ለራሳችን መጨከን ብጭራሽ የለብንም። ለምሳሌ መጥፎ ሱስ ካለብን በዛ ሱስ ላይ መጨከን ይኖርብናል። ምክንያቱም ራሳችንን ስለሚጎዳን ማለት ነው። ስለዚህ ከዛ ሱስ ለመውጣት ምናልባት ያ ሱስ ላይ ጨክነን ማለት ነው። ያንን ሱስ በጥሩ ሱስ ያንን መጥፎ ሱስ በሌላ ጥሩ ነገር መተካት ሊኖርብን ይችላል ማለት ነው። ስለዚህ መጨከን ያለብን ምናልባት መጥፎ ሱስ ካለብን፣ እዛ ሱስ ላይ መጨከን ይኖርብናል። ከዛ ውጭ ግን ራሳችንን ሁልጊዜ ፕሬዥር ምናደርግ ከሆነ፣ ራሳችን ከሚገባ በላይ የምንወጥር ከሆነ፣ ለምሳሌ ለምንወዳቸው ሰዎች ሊሆን ይችላል ወይም ለተለያዩ አጋጣሚ ለስራም ሊሆን ይችላል። ከመጠን በላይ ራሳችን ላይ ፕሬሽር የምናደርግ ከሆነ ራሳችንን ከመጠን በላይ ምንገፋ ከሆነ ለራሳችን ለአእምሯችን ሰላም ማንሰጥ ከሆነ እረፍት ማንሰጥ ከሆነ ይሄ እየጎዳን ይመጣል ማለት ነው። ባትሪያችንን ሪቻርጅ ማድረግ ይኖርብናል። ራሳችንን እንደገና ሪጌን ማድረግ ይኖርብናል። ኃይላችንን እንደገና ማደስ ይኖርብናል። ስለዚህ ለራሳችን ጊዜ መስጠት አለብን ማለት ነው። ስራ ስራ ስራ ብቻ አይደለም ማለት ነው። እረፍትም ያስፈልገናል ማለት ነው። ስለዚህ እነዚህ ተወዳጅ ተፈላጊ የሆኑ ሰዎች ይህንን ጠንቅቀው የሚያውቁ ሰዎች ናቸው። እነዚህ ተወዳጅ የሆኑ ሰዎች በጭራሽ ችግር ላይ የሚያተኩሩ ሰዎች አሉ። ችግር ላይ ማተኩር ራስ ላይ መጨከን ነው። ከዚህ ይልቅ ግን መፍትሄው ላይ ማተኩር ነው ማለት ነው። አንድ ነገር ሲፈጠር እንዴት ነው ያንን ሶሉሽን እንዴት ነው ከዛ ውያቱን መፈለግ ማለት ነው። እንዴት ነው ከዛ የምንወጣው ማለት ነው። ስለዚህ መፍትሄ ላይ የሚያተኩሩ ሰዎች ናቸው ማለት ነው። አሉታዊ የሆኑ ሀሳቦችን ማሰብ ራስ ላይ መጨከን ነው። ከዚህ ይልቅ እነዚህ ተወዳጅ የሆኑ ሰዎች አዎንታዊ የሆኑ ነገሮችን የሚያስቡ ሰዎች ናቸው። ጭንቀት ውስጥ መግባት ከመጠን በላይ ራስን መወጠር ራስ ላይ መጨከን ነው። ስለዚህ እነዚህ ተወዳጅ የሆኑ ሰዎች ይህንን ጠንቅቀው ስለሚያውቁ በጭራሽ ራሳቸው ላይ የሚጨቅሙ ሰዎች አሉ ማለት ነው። ይልቅስ ለራሳቸው ጊዜ የሚሰጡ ሰዎች ናቸው ማለት። ወደ መጨረሻው እንደፍ የመጨረሻው፣ እነዚህ ተወዳጅ ተፈላጊ የሆኑ ሰዎች በጭራሽ የማያደርጉት ነገር ባለፈ ጊዜ መኖር ነው ማለት ነው። ወይም ድዌሊንግ ን ፓስት ማለት ነው። በጭራሽ ባለፈ ጊዜ የሚኖሩ ሰዎች አሉ። ያለፈው ጊዜ አልፏል። ያለፈ ጊዜ ላይ ለምሳሌ በፊት ላይ ማለት ነው ወድቀው ሊሆን ይችላል። በህይወታቸው ላይ ከባድ ውድቀትን አሳልፈው ሊሆን ይችላል። በሰዎች ተከርተው ሊሆን ይችላል። ወይም ደግሞ የበታች ተደርገው ሊሆን ይችላል ተገፍተው ሊሆን ይችላል። እነዚህ ሰዎች ግን በጭራሽ እዛ ባለፈው ነገር ላይ የሚቀመጡ ሰዎች አሉ። ካለፈው ተምረው ወደፊት ላይ የሚሰሩ ሰዎች ናቸው ማለት ነው። ካለፈው ህይወታቸው ትምህርት ይወስዳሉ። አሁን ላይ የሚያተኩሩ ሰዎች ናቸው ማለት ነው። ስለዚህ እነዚህ ሰዎች ይህንን፣ ተወዳጅ የሆኑ ሰዎች ይህንን ጠንቁ የሚያውቁ ሰዎች ናቸው። በጭራሽ ባለፈ ጊዜ ላይ የሚኖሩ ሰዎች አይደሉም። ይህ ብቻም ሳይሆን ስለ ነገውን ብቻ በማሰብ የአሁኑን ጊዜ የሚያሳልፉ ሰዎች አይደሉም። ስለ ነገ ማሰብ መልካም ሆኖ ሳለ ነገር ግን ከምንም በላይ ማለት ነው ዋናው ነገር ዛሬ ማሰብ ነው። አሁን ላይ ያላችሁት ምን ላይ እንደሆነ ያንን ማሰብ ነው። ስለዚህ አሁናችሁን አሪፍ ፐርፎም ብታደርጉ ነው። አሁን ላይ ጥሩ ከሆናችሁ ማለት ነው ነገራችሁ መስተካከሉ አይቀርም። የጊዜ ጉዳይ ነው ማለት ነው። ስለዚህ ይሄንን ተወዳጅ ሰዎች ይሄንን ጠንቀው የሚያውቁ ሰዎች ናቸው ማለት ነው። ካለፈው የህይወት ልምዳቸው፣ ካለፈው የህይወት ኤክስፔሪንሳቸው ማለት ነው ትምህርት ቀስሞ አሁን ላይ አፕላይ ያደርጋሉ። ነገን ደግሞ ራሳቸውን ይለውጣሉ ማለት ነው። ወይም ደግሞ አሪፍ ቦታ ላይ ራሳቸውን ያገኛሉ ማለት ነው። ባለፈ ጸጸት ራሳቸውን የሚገሉ ሰዎች አሉ። ከዛ ራሳቸውን አሻሽለው ራሳቸውን እየለወጡ የሚሄዱ ሰዎች ናቸው ማለት ነው። ስለዚህ ይሄ ተወዳጅ ተፈላጊ እያደረጋቸው ይመጣል ማለት ነው። ሁልጊዜም ቢሆን ግራውዝ ማይንድሴት ነው ያላቸው የፊክስድ ማይንድሴት አይደለም ያላቸው ማለት ነው። ይሄ ወይም ደግሞ ይሄ ሁለት አይነት ማይንድሴቶች አሉ አለ የሚያድግና የማያድግ ማለት ነው። የማያድግ ማይንድሴት ማለት በጭራሽ ማለት ነው የሆነ ከዚህ በፊት ያሳለፍከው ውድቀት ቢኖር ማለት ነው ከዛ ውድቀት ጋር ራስ ነው አጣብቀ ውዳቂ እንደሆን ራስን ማሰብ ማለት ወይም ከዛ የምትጣ መውጣት እንደማትችል ራስን ማሳመድ ማለት ነው። እነዚህ ማይንድ ሴት ያላቸው ሰዎች ግን ራሳቸውን ሁሉ ጊዜ ኢምፕሩቭ የሚያደርጉ ሰዎች ናቸው። ራሳቸውን ሁሉ ጊዜ የሚያሻሽሉ ሰዎች ናቸው። በለውጥ የሚያምኑ ሰዎች ናቸው። ሁሉ ጊዜም ቢሆን ራሳቸውን የሚለውጡ ሰዎች ናቸው። በፋይናንስ ሊሆን ይችላል፣ ውደቁት ማለት ነው። ያንን እንዴት ማሻሻል እንዳለባቸው ሁሉ ጊዜ የሚያስቡ ሰዎች ናቸው። ሁሉ ቢሆን መውጫ መንገዱን የሚያስቡ ሰዎች ናቸው። ጊዜም ቢሆን ሶሉሽን የሚያተኩሩ ሰዎች ናቸው። ስለዚህ ከውድቀታቸው ተምሮ ሁልጊዜም ኢምፕሩቭ የሚያደርጉ ሰዎች ናቸው ማለት ነው። ስለዚህ ይሄ ተወዳጅ ተፈላጊ እያደረጋቸው ይመጣል ማለት ነው። እነዚህ ስድስት ነገሮች እንግዲህ ተወዳጅና ተፈላጊ የሚባሉ ሰዎች በጭራሽ የማያደረጓቸውና የማይደራደርባቸው ጸባዮች ናቸው። ከነዚህ ስድስት ነገሮች ውስጥ እናንተ የትኛው አታደርጉ? የትኛው ላይ የማትደራደሩ? የትኛው የእናንተ ጸባይ ነው? ከታች ኮመንት አርጉልኝ። ቪዲዮ ከተመሳችሁ ላይክ ማድረግ አትርሱ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫ ጆይን አድርጉ በቀጣይ ምክር ዘና አስተማሪ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።